ሰላም፣ ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናል ላይ አዲስ የሆናችሁ ላይክ ሼር ሰብስክራይብ ያደረጋችሁ በተሰወኑ ማለት ነው። ዛሬ ደግሞ በጽናት ድራማ በክፍል ሀምሳ ስድስት ነው የመጣላችሁ እደትዬ። እና ዛሬ ደግሞ ክሩብ ቤቱ ላይ ሆኖ ልብሱን እየቀየረ ያለ ሀሰት መጣች ማለት ነው እደትዬ። ባለፈው ኪራ ከዩነት ጋር አግኝታት ነበር። በጣም ተናደደች ነበር ኪራ ማለት ነው። ያሬድ ሞ ደሞ ልተኛ ብሎ ላሪፍ ብሎ ወደ ክላሱ ሲገባ መጣች ማለት ነው ሐሴት ከዛ እንዴ ብሎ ልብስ ስለበስ እና ምንድን ነው ደነገጥ ከኮ ምንድን ነው ወደ መልበስ ገባ። አለችው እና አላት አይ አይ ልትተኛ ፈልገ መስለኛዋ አለችው። እስኪ እስኪ አየር ሳቢና ተረጋጊ አላት። እሷም እሻ አለች ማለት ነው። ድጊጊ ከዛ እንደዚህ ብለው እየተጫወቱ ወደ ሳሎን ደው እየተጫወቱ ማለት ነው። እና ከዛ ካርታ እየተጫወት ነበር እና ካርታቸው ተጫውተው ወደ ውጭ ወጥተው ወደ ውጭ ወጥተው ማለት ነው። እኔ እምልህ ወንድም እሄዳለህ ግን አለችው ማለት ነው። አይ የለኝም፣ አባትና እናቴ ለእኔ ብቻ ነው የወለዱ። ለምን ሐኪም ቤት ምናምን አልሞከሩም ነበር አለችው ማለት ነው። አይ ያልመኮርተስ የለም ጸበልም መክረዋል ሐክምን ብሆን ያልሄዱበት ቦታ የለም ምናምን አላት ማለት ነው። ከዛ እንደዚህ ሲሆን እናቴ በቃ ያለው ይባርክልኝ ብላ ዝም አለች አላት ማለት ነው። እሷ ደግሞ አዎ እንዳሉትም የተባረከ ነው የሰጣቸው በጸባይ የሚሆን በመልክም በቁመናም ይሆን ሴቶች የምፈልጉት ቁመና ነው ያለ ምናምን አለችው። እንዲ ሴቶች የሚዘፍኑለት ወንድሞች ለቆ ተሰማኝ ብሎ ሳቀ ማለት ነው። ከዛ ስለ ልጅነታቸው እያወሩ እያወሩ ማለት ነው። ግን እኮ ድሮ እኮ ጨቅጫቃ ነው የነበርከው አለችው እና አንቺስ በካርቶን ተጥላ ነው የተገኘችው ብለን ስናበሽቅስ ትዝልሻል አላት

ስለ ተቀራረቡላት ፍሬ እያፈራ ነው ምናምን ድካሜ ፍራ እያፈራ ነው ምናምን ታለች። በአንዴ ደግሞ ትቀናለች እና ግን ለምንድን ነው የምቀናው? እዚ ይሄ አይደለ እንዲ የምፈልገው የነበረው ለምንድን ነው የምቀናው ብላ ደግሞ ለራሷ ተመልሳ ለራሷ ትወቅሳለች ማለት ነው። ከዛ እንደዛ ብላ ተቀምጣ እያለች ሄኖክ መጣና ሄኖክ ከኋላ መጥቶ አስደነግጣት እንዲ የአባት ያምላቆለ ግፈፍህ አለችው። እሱ ደግሞ አይ እርግማን በወጣትነት አያምርም አላት። ማለት ነው እና ለሳቅልህ አለችው። አንቺ ፈገግ ብለሽ ስታወሪ ነው የሚያምርብሽ ምናምን አላት። ግን ደግሞ እንደዚ ስልሽ እንዳትስቅ ጥቅር ጥርሽ ያምራል ስላልኩሽ አላት። ሰው ስላለኝ እኮ አይደለም እኔ የምደሰተው እና ምከፋ አለችው። ማለት ነው። እዚ ላይ ደግሞ እናሆ የምናምሩ አለማቸው እያዩ ነው አቶላት መንገድ ላይ እየሄዱ አትሏት፣ እየተንቀሳቀሰ የሚያሩም ደስተኛ ሆናለች ማለት ነው። ወጥቶችዬ ከዛ እንደዛ ብለው እና እየሄዱ እያለ ምሩ ማለት ነው ምሩ ምሩና ናሆሚ ወደ ክራ ቤት መጡ። ምክንያቱ መጀመሪያ ሄኖክ ወደ ክሽና ቤት ሄዶ ወደ ጽናት ሄዶ ማለት ነው ውሃ ልትጠጣ በብርጭቆ ቀድታ ነበርና እንዴ ለምን መጣ አለች እሱ ምንድን ነው ችግር አለው እንዴ አሁንም ድረቅ እንደሆነሽ ነው ያለሽው ይህ ድርቅናሽ አያዋጣሽ ማለት ማለት ነው እንዴ ያዋጣኝ አያዋጣኝ ለምን ለምን መጣ አለችው በነገራችን ላይ ስልኬ ሰን ላይ እረስቼዋለሁ፣ አምጥልኝ አላት። እንዴት አለችው። ችግር የለው አምጥልኝ አላት። ነጎሮ ከአንተ ጋር ከምጨቃጨቅ ለቦችን ብሰርቅሁም ተከራክሬ ብመለስ ይሻለኛል፣ ከአንተ ጋር ቁሜ ከምጨቃጨቅ አለችው። ከዛ እንደዛ ብላ ስልክ ልታመጣ ስትሄድ ይሄ የምትጠጣበት የነበረው መርዝ አደረገበት ማለት ነው፣ መድኃኒት አደረገበት እና ከዛ ስልኩ ይዛ ስትሰጠው ሄደ እሷ ደግሞ ልትጠጣ ስትል ክራ መጣ ማለት ነው ልምድ ነው ኩራት ነው ጥጋብ ነው ልምድ ነው አቤት የማትይው እየተጠራሽ እየጠራሁሽ አላት ማ አንተ ጠርተኝ አለችው አዎ ከዛ አይ አልሰማ ምን ነበር ምን ፈለግ አለችው ውሃ ፈልግ ነበር እና እሺ ሂጂ አመጣልሃለሁ አለ አለች እንዴ አሁንማ መጥቻለሁ እኮ እዚ ላይ የማን ነው የኔ ነዋ እሺ አምጪ ፈልስ ጣ አይ አልሰጥህም ለምን የኔ ጥም ነዋ ችግር የለውም አንቺ ጋር ጠጪ፣ እኔ እጠጣለሁ እያላት እንዲህ አያረካህም አለችው። ችግር የለውም ባያረካኝም ከቧንባዬ እየቀዳሁ እየጠጣሁ እውላለሁ አላት። ከዛ ጠጣ። ጠጥቶ ሲሄድ ወ ሳሎን ላይ ስደርስ ራሱ አመመው ማለት ነው። መርዙ ሠራ፣ እና ራሱ አመመው። ጽናት፣ ጽናት፣ ጽናት ብሎ ወደቀ። ከዛ ጽናት መጣ። እንዴ ኩርቤል

እሺ ብላ ሄደች ማለት ነው። ከዛ ከሶስት ሰዓት በኋላ ነቃ። እንዴ ለምንድ ነጋ እንዴ አላት። ለምንድ ነጋ እንዴ? ቀን እኮን አይተኛው አለችው። እንዲህ ለምን ብሎ ሰዓቱ ሲያይ ሰዓቱ እንዲህ፣ አሁንማ የእብድ የእብድት ባንዲራ መዘርጋት ነው የቀረኝ ምናምን እያለ ከዛ ሀሴት ደራጅ ላይ ተቀምጣያለች። ሄኖክ መጣ ማለት ነው። ምንድነው ስፖርት መስራት ተውሾ እንዴ? አላት ማለት ነው። አዎ ወንዶቹም ተኝተው ነው የሚውሉት እኔም አንዳንዴ ይሰራለሁ ምናምን አለችው። ለምን ውድድር አትገቢም አትጀምርም? አላት አይመለከትም ምናምን አለችው። ነገሩ እብደትህ ከምን ስትባረር ነው አለም ያወቅብ ነው ምናምን አለችው። በአባት ሰበብ እኮ ነው አላት አባቴ የአባቴ ሳይሆን እናትህና ትምህርት እንድተው ያደረገ ስራህ ነው አለችው። እንደዛ ብላ ሄደች ማለት ነው። ከዛ ናሆመና ምሩ ለክራ ሊያዩ መጡ። ውላችኋል ውዶችዬ። ሊያዩ መጡ ማለት ነው። እንዴ ናሆሚ አለው እንደት ነህ ብለው ተቀመጠ ማለት። ለምን መጣ አለው። ጽናታው ሞት ነው ብላኛ አለው። ነው እንዴ እና አሞኝ ከሰማህ ባዶ እጅ ነው እንደምትመጣው አለው። እና ፍራፍሬ ምናምን ይዘልህ እንድመጣ ነው እንደ ፈለግከው አለው። ግን አላኮረፍክብኝም አለው። ቢያኮርፍብህማ ዘላ አልመጣም ነበረ ምናምን አለው። ከዛ ሚሮ መጣች። አዲስ ትዳር ይዞ ነው እንጂ ምናምን አለው ምርብ መጣች እንደዛ እየተጫወቱ ጽናት ደረጃ እየጠረገ እያለ እየወለወለች እያለ ሄኖክ መጣ ማለት ነው። ከዛ እዛ ላይም እንደ አመሉ መረበሽ ጀመረ እ አንቺ እኮ ጠንካራ ሴት ነሽ ጎበዝ ነሽ ምናምን አላት። ምን አገባ ምን አገባ ጠንካራ ሆንሽ ምናምን ግን ከእኔ ጋር ብትሆኚ የተሻለ የተሻለ ኑሮ ትኖራለች ምናምን አላት። እኔ የራሴ ኑሮ የሚያኖረኝ የራሴ ሰርች ነው እንጂ የማንም እና የማንም አይደለም አለችው ማለት ነው። ከዛ እንደዛ ብላው ሄደች ብላችኋል። ወዱ እሱ ደግሞ እሷ መጀመሪያ ክላ ከቤት ወደ በሩ ቤት እየሄደች እያለ በር ላይ ጠበቃት ማለት ነው። በር ላይ አያሳልፍም አያሳልፍ ማለት ምንድን ነው? ታሳልፈኝ አሳልፈኝ አለች። በር ዘግቶ አያሳልፍም ብሏት ነበር እና ከዛ እንደዛ እያለ እያለ ክራ መጣ። ምንድን ነው ምንድን ነው ነገሩ? ይ በር ዘግቶ መንገድ ዘግቶ አያሳልፍም እያለኝ ነው አለችው። አንድ አድርገው ምናምን አለችው። ከዛ ምንድን ነው ምን ሆነ ነው አለው ክራ ማለት ነው። እሱ ደግሞ አይ ዝም ብዬ እኮ ነው ለልከፋ ነው ምናምን አለው። ይህም እኮ ለሚገባው ሰው ነው ለሚገባው ሰው እኮ ነው ሲለው ለህኖክ ተናዳ ገፍትራ ሄደች ማለት ነው ክራ። እቺ ጽናት ገፍትራ አድርገው ሄደች ማለት ነው እንዴ። እናት አረጋጊው እንጂ አረጋጊው አላት ማለት ነው ወደች ይይ ከዛ ዛ ላይ ደግሞ ለሆም ዘፈነላት ለምሩ ዘፈነላት ዘፈነላት ማለት ነው። እላችሁ አለሁ እደትዬ በዚ ላይ ይበቃናል። ጽናት ድራማ ክፍል አምሳ ስድስት በክፍል አምሳ ሰባት እስከምንመጣ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ቤተሰብ ሆነው እደትዬ ይሄ ይመስላል። በክፍል አምሳ ስድስት እስከምንገናኝ ባይ ባይ። መልካም የስራ ጊዜ ይሁንላችሁ እላችኋለሁ። ቻው እደትዬ።